በኢሞ በዋትሳፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ፣ በዛሬ ቪዲዮአችን ደግሞ ባለፈው ሆህያትን በሙሉ አይተናል። ዲቃላ ወይም ደግሞ ውስብስብ ፊደላትን ወይም ቃላትን አይተናል። በዛሬ ቪዲዮአችን ደግሞ የምናየው የአማርኛ በመጀመሪያ ፊደሎች ቃላት ምስረታ፣ በመጀመሪያ ፊደሎች ቃላት ምስረታ ይሆናል። በመጀመሪያ ፊደሎች ቃል እንዴት እንመሰርታለን፣ የሚለውስ ቃል ምንድን ነው የሚለው እናያለን። ቃል ስንመሰርት የፊደሎች ወይም ደግሞ የሆሄዎች ስብስብ ቃል ይሆናል ማለት ነው። እሺ የፊደላት ስብስብ በአንድ ላይ ተገንብተው ቃል የሚለውን ወይም ደግሞ የሆነ ትርጉም ያለው ንባብ ይሰጡናል። እነዚህን ለማንበብ ከዚህ በፊት ሰርተን የለቀቅናቸው ቪዲዮዎችን ወደኋላ ተመልሳችሁ እንድታዩ እንጋብዛችኋለን ምክንያቱም እነዛን ሳታይ ወይም ደግሞ እነዚን ሳታነቡ ሳታውቁ እነዚህን ማንበብ ስለማትችሉ የምታውቁ ቃላት ምስረታ እናያለን ወይም ያያችሁት ወደ ቃላት ስንገባ ወይም ደግሞ የቃላት ምስረታ ስናይ እንደሚከተለው ይቀርባል ወደ ትምህርታችን ስንገባ ሀ የአማርኛ ፊደል የመጀመሪያ ፊደል የሆነችው ሃናት ከሀ ቤት የመጀመሪያ ፊደል የሆነችው ሃናት በእሷም ቃል ስንመሰረት፣ ሀ ሀሳ፣ ሀ ሳ ብ፣ ሀ ሳ ብ፣ ሀሳብ። ሀ ሀ ብት፣ ሀብት፣ ሀብት ሀብል ሀብል በሀ የመሰረት ናቸው ቃላቶች፣ እነዚህ ናቸው። ሀሳብ ሀብል ሀብት ሀሳብ ሀብት ሀብል። ሌላም በጣም እጅግ ብዙ ቃላትን መመስረት ይቻላል፣ ግን ለምሳሌ ያክል የመሰረት ናቸው እነዚህ ናቸው ማለት ነው። በሀ የመሰረት ናቸው ወይም ደግሞ የሀ ቤት የመጀመሪያ ፈሆነችው ሀ የመሰረት ናቸው ቃላቶች በለ ደግሞ ስናይ ለ በለ ስንመሰረት ለ ም ለ ም ለ ም ለ ለም ለ ለም ለ ለውጥ ለ ውጥ ስናነብ ፊደሎችንም እየለየን ይሆናል ማለት ነው። ለማንበብ እንዳንቸገር ፊደሎችን ከለየናቸው ቀጥታ ፊደሎችን ስንጠራቸው ትርጉሙን ወይም ደግሞ የቃሉን ትርጉም ይሰጠና ማለት ነው። ለ ም ለ ም ለምለም። ለ ው ጥ ለ ው ጥ ለውጥ። ለ ገ ሰ ለ ገ ሰ ለገሰ። እሺ ለምለም የሰው ስም ነው። ለውጥ አንድ ነገር ከነበረበት ሲጨምር ለውጥ እንለዋለን። ያ ከነበረው ወይም ከምናውቀው ነገር ቀንሶ ሚሆን ጨምሮ ተለይቶ ስናገኘው ለውጥ እንለዋለን። ለገሰ ደግሞ ጨመረ እንደማለት ነው። ሀሳብ ማለት አንድ ሰው አንድን ስራ ለመስራት ወይም ደግሞ የሆነ ነገር ለማድረግ ያመጣው ያመነጨው ነገር ሀሳብ ብለን እንጠራዋለን። ሀብት ሀብት ነው ያው ኢኮኖሚ ሊሆን ይችላል። ቋሚ ሀብት ሀብት ልንጠራው ሀብል ሀብል ደግሞ ያው አብዛኞቻችሁ ስለምታውቁት ይህ ምን አዲስ ቃል ማለት አይደለም። እሺ ይች ደግሞ ማነች? ከመቤት የመጀመሪያው ፊደል በመደመት ማለት መ ለ ስ መ ለ ስ መለስ መ ሪ መ ሪ መሪ መሪ

ቀጣይ ቀ ቀበሌ ቀ ቀበሌ ቀበሌ። እሺ እቺ ደግሞ በ ነች በ በ በ ቃላትን ስንመሰርት በ ቀለ በ ቀለ በቀለ የሰው ስም ሊሆን ይችላል ወይም ደግሞ የተዘራው አዝርት ወይም ደግሞ የተተከለው ነገር በቀለ ማለት ነው። በቀለ በሌላ በሌላ በሌላ በቂ በ በቂ በር በር በር ፍጥርን ለን ስናነባቸው ቀስ ለን ካነበብናቸው በኋላ በቀለ በሌላ በቂ በር እች ደግሞ ተነች ተ ተ ተ ማ ሪ ተ ማ ሪ ተማሪ ተ ቋ ም ተ ቋ ም

ተላላፊ ተላላፊ ተላላፊ ተላላፊ ፈጠን ብለን ስናነበው ተማሪ፣ ተቋም፣ ተስፋ፣ ተሳትፎ ተላላፊ ተላላፊ ይች ደግሞ ነነች በነ ነ

ከባድ ከባድ ከበደ ከበደ ከበደ ከሰል ከሰል ፈጠነ ተንድሮ ከተማ ከባድ ከበደ ከሰል። ልክ እንደዚህ እያደረጋቸው ይዩት። ከዚህ በፊት የለቀቅናቸውን ቪዲዮችን ቀድሞ ካሆኑ ወይም ደግሞ ፊደሎችን ያየ እነዚህ በጣም ቅልል ቅልል ያሉ ቃላት ናቸው። እነዚህን ማንበብ ይከብዳችኋል ብዬ አላስብም። ወራት ወራት ወራት ወራት ወረዳ ወረዳ ወረዳ

ዘ ርፍ ዘርፍ እዚህ ጋ ደግሞ ደነች ደ በ ደግሞ እንመሰረታለን ደ ስታ ደ ስታ ደስታ ደ

ልባ ጀልባ ጀልባ፣ እሺ፣ እንዲህ እያደረግነ ቀስ ብለን ካነበብን በኋላ ፍጥን ብለን ደግሞ እናነበዋለን። ለማንበብ አየይዞ ማንበብ ምናምን ተቸገርን የምትሉ ቤተሰቦቻችን ሌላ ነገር ሳይሆን ፊደሎችን በትክክል ካወቅነ ፊደሎችን እንደ ቅደም ተከተላቸው ከጠራናቸው የተለየ ነገር አይመጣም፣ ወይም ደግሞ ትርጉሙን ይሰጠናል ማለት ነው። ለምሳሌ ይህን ስንጠራው ይቺ ወናት፣ ይቺ ራናት፣ ይቺ ትናት፣ በአንድ ላይ ግን ፍጥነት ስናነበው፣ ወራት፣ ወረዳ፣ ወቅት፣ ወንዝ፣ ዘገባ፣ ዘመን፣ ዘይት፣ ዘርፍ፣ ደስታ ደረጃ ደቂቃ ደብዳቤ ደካማ ጀመረ ጀመረ ጀርመን ጀርመን ጀርባ ጀርባ ጀልባ። ልክ እንደዚህ እያደረግን ፊደሎችን በትክክል ካወቅናቸው ማን ተብለው እንደሚጠሩ ምንም ለማንበብ አንቸገርም ማለት ነው። እሺ እቺ ደግሞ ገነች ገ። እስቲ የመሰረት ነውን ቃል ስናይ ገ እቺ በነች በቺ ያ በአንዴ ስናነበው ገ በያ ገ በያ ገበያ ገ መ ድ

ልክ እንዲያ እያደረግን እናነባቸዋለን ማለት ነው። እቺ ደግሞ ጠ ነች ጠ ጠ ጠቃሚ ጠቃሚ ጠቃሚ ጠንካራ

ብቆ ጠብቆ ጠብቆ ፍትን ብለን ስናነበው ጠቃሚ፣ ጠንካራ፣ ጠቅላይ፣ ጠላት ጠብቆ እሺ እችኛዋ ደግሞ ጨነች ጨ በጨ ቃል ስንመሰረት

ጨርሶ ጨርሶ ጨረቃ ጨረቃ ጨረቃ ጨረቃ ፍትን ብለን ስናነበው ጨዋታ፣ ጨምሮ፣ ጨለማ፣ ጨርሶ ጨረቃ መጀመሪያ እንዲቀስልን ፊደሎችን ካወቅናቸው በኋላ ወይም ካነበብነው በኋላ ኋላ ደግሞ ፍጥን ስናነበው በጣም ግልጽ ይሆንልናል ማለት ነው። እቺ ደግሞ ፈነች ፈ ፈጠራ ፈጠራ ፈጠራ ፈንጅ

ፈውስ ፈውስ ይሄም ፍጥን ብለን ስናነበው ደግሞ ፈጠራ፣ ፈንጅ ፈንጅ፣ ፈቀደ፣ ፈረስ፣ ፈውስ። ልክ እንደዚህ እያደረግን እየደጋገብን እያየን እያነበብን እነዚህን ቃላትን ካነበብን በኋላ ደግሞ ቀስ ብለን ወደየት እንሄዳለን? ወደ አርፍተ ነገር እንሄዳለን። እየደጋገምን እያየን ቃላትን ሆሄያትን ያላየን ወደ ኋላ ተመልሳችሁ ሁሉንም ከሀ እስከ ፐ የሰራ ነው አለ። ሁሉንም ተመልሳችሁ ወደ ኋላ ያያችሁ ደግሞ ፊደሎችን ወይም ሆሄያዎችን ካወቃችሁ በኋላ ቃላት ምስረታ፣ ከቃላት ቀጥለን ወደ አረፍተ ነገር እንገባለን። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከ መገናኘት ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉን፣ ሀይበሉን በቴሌግራም በሞባይል ዋትስአፕ። ለዛሬው ይህን ይመስላል። መልካም ጊዜ፣ ደህና ሆኖ